ከአምልኮ ጋር የተገናኘ ነገር የለውም እኔ አሁን የጠየኩሽ ነገር የፈጣሪ ሀቅ ነው እንደ መሳም ሲጀመር አምልኮ ማለት እኮ የጠየኩ ለምን እንደው ታውቃለህ ይሄን የጠየኩበት በጣም ነው የምታካብዱት እናንተ ማለት ነው ማለት እኔ ስለማካበሉት ሳይሆን እና ስለመሳም መጀመሪያ አንጨርሰው ሌላ ቦታ የጠየኩሽን ጥያቄ መልሺ መሳም የአምልኮ ያለ ሀቅ ነው ወይ ሊስ አዳምጠ ነው የጠየኩሽን መልሼ ነው ያልኩሽ። ሀቅ ነው ወይ መሳም የሚባለው ነገር ያምልኮ ሀቅ ውስጥ አለበት ወይ ነው የጠየኩሽ። እሱን መልሼ ቢንታና መልሼ እሱን መጀመሪያ ቢንታና አለሽ። አዎ ግን እስከ መጨረሻ ካላዳመጥከኝ እንዴት ላስብ? ካላዳመጥከኝ ጥያቄ ነው ማብራሪያ አይደለም የፈለኩት ጥያቄ ነው የጠየኩሽ። መሳም የሚባለው ነገር እኔ እንዲገባኝ የአምልኮ ሀቅ ነው ወይ? የአምልኮ ውስጥ ይካተታል ወይ መሳም? እስቲ ይህን መልሽልኝ መጀመሪያ። አምልኮን እንተውና ግን ክብር ነው የጠየኩሽ ጥያቄ። ማክበር ሌላ ጉዳይ ነው። አምልኮ ውስጥ መሳም አምልኮ ውስጥ አንዱ ነው ወይ ነው የጠየኩሽ። ነው ወይስ አይደለም? እሺ አይደለም። በቃ ስለዚህ የምታመልኩት ምንድን ነው አትበይ። የምናመልከው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታን አላህን ነው። አሁን ወደ ጥያቄሽ እንመለስና ማብራሪያውን እንስጥሽ ለምን እንደዛ እንደምንል ማለት ነው። በቁርአን ላይ በሱረቱ አንበያ ምዕራፍ 21 ቁጥር 25 ላይ ከአንተ በፊት እነሆ ከኔ ሌላ አምላክ የለምና አምልኩኝ በማለት ወደ እርሱ የምናወርድ ቢሆን እንጂ ከመልእክተኛ አንድን ማላክንም አላህ ከኔ በቀር ሌላ አምላክ የለምና አምልኩኝ አለ። እኔ ብሎ የሚናገር አምላክ ነው አምላክ በሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ ጂኒና ሰውን ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም እና አለ በቁርአን ላይ በሱረቱ ረድ ምዕራፍ 13 ቁጥር 16 ላይ የሰማይና የምድር ጌታ ማን ነው በላቸዋል አላህ ነው በል ለነፍሶቻችሁንም መጥቀምም መጉዳትን የማይችሉትን ነገር እንዳታመልኩ ነው የሚለው ቁርአን መጥቀምና መጉዳት የማይችል ነገር አይመለክም በጀነትም መጥቀም የሚችል በጀሃነምም ሊጎዳ የሚችል አንድ አምላክ ብቻ ነው ከአንድ አምላክ ውጪ ምንም ነገር የለም ዑመር ምንድን ነው ያደረገው ወደ ሀጅሩ ራስ ወድ ወይም ደግሞ ወደ ጥቁሩ ድንጋይ መጣና ሳመው። አውቃለሁ አንተ ድንጋይ ነህ አለው አትጠቅምም አትጎዳም አለ። ተመልከች ማለት ነው የሚጠቅምና የሚጎዳ ነገር ብቻ ነው መመለከት ያለበት። መጥቀምም መጉዳትም የሚችለው የፍርድ ቀን በጀነት መጥቀም የሚችለው በጀሃነም ደግሞ ሊቀጣ የሚችለው ነገር ሊጎዳ የሚችለው አንድ አምላክ ብቻ ነው ያለው። ከዛ ውጪ የሚመለክ የለም። ስለዚህ ምን አለ? አውቃለሁ አንተ ድንጋይ ነህ አትጠቅምም አትጎዳም አለ። ዛት ሚስ የማይጠቅምና የማይጎዳ ነገር በእስላም አይመለክም ራሱ ማለት ነው። ይህንን ነው እንት ምንለው ማለት ነው። ድንጋዩ ምንድነው ካልሽኝ ለቤቱ መሰረት ከጀነት የወረደ ነው። ራሱ ረሰላለ ሰለም ምናሉ አጅሩ አስወድ ከጀነት ብሎ ነው ብሎ የነገሩ ማለት ነው። ይህንን ነው ያሉት። ረሰላለ ሰለም ያስቀሩት ምንም ነገር የለም ከአጅሩ አስወድ ተመልኮ ማያውቅ ኢቭን በቁርአን ከመወረዱ በፊት የነበሩ ቁሬሾች 360 የሆኑ ጣዖታትን በመካ በካዕባ ዙሪያ ሲያመልኩ፣ ጥቁሩን ድንጋይ ግን አንድ ቀን አምልከው ታያቁም። ሲጀመር ስብርባሪ ነው እኮ ራሱ፣ ስላሳይ ይችላል። የተሰባበረ ነገር ነው፣ የቤቱ መሰረት ሆኖ ከጀነት የወረደ ነው። ምንም የተለየ ነገር የለም። እስኪ ኦሪት ዘፍጥረት ክፈት፣ ምዕራፍ 28 ቁጥር 18 ይታይሻል 28 ላይ ያዕቆብም አለ ተነሳ ተንተረሱ የነበረበትን ድንጋይ ወስዶ ሀውልት አድርጎ አቆመው በላዩ ላይ ዘይት አፈሰሰበት ያም ያዕቆብም ያንን ስፍራ ቤቴል ብሎ ጠራው አለ የአምላክ ቤት ብሎ ጠራው አለ ዘይት ለምንድን ነው ያፈሰሰበት እስቲ መልሽልኝ ይህን ድንጋይ ድንጋይ ወስዶ ሀውልት አድርጎ አቆመው ቤቴል የአምላክ ቤት አለው ይላል ለምን አደረገው ለምን ዘይት አፈሰሰበት ከዛ ቁጥር 22 ላይ ምን ላለ ለሀውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል አለ የማቤት የእግዚአብሔር ቤት ይሆናል አለ። ቁጥር 22 ላይ ለሐውልት የተከልኩት ይህ ድንጋይ ምን ይሆናል አለ? የእግዚአብሔር ቤት ይሆናል አለ። ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ላይ ያወጣለት ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ላይ ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ፣ የመጠጥ መስዋዕት በእርሱ ላይ አፈሰሰ፣ ዘይትም አፈሰሰበታል። ለምንድን ነው ዘይት ያፈሰሰበት ዊንጣና ድንጋዩ ለምንድን ነው ዘይት ያፈሰሰበት? መስዋዕት ለምንድን ነው ላዩ ላይ እንትን ያለበት? የመጠጥ መስዋዕት በእርሱ ላይ አፈሰሰ ይላል። አምልኮ እየተቀበለ ነው ድንጋዩ። አይ እንታና እኮ ለምን ለምን መስዋዕት መስዋዕት፣ ለማን ነው የሚገባው? ለአንድ አምላክ ነው የሚገባው። ለምንድን ነው እሱ ላይ ያፈሰሰበት ዘይት፣ ለምንድን ነው ያፈሰሰበት እያመለከው ይሆን? አይ እ ልጨምርልሽ ልሂድልሽ እያሱ 2426 ላይ ያውጣላት። መጽሐፈ እያሱ ምዕራፍ 24 ቁጥር 26 እያሱ ምዕራፍ 24 ቁጥር 26 ላይ እያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቁን ድንጋይ ጥንት የነበረውን፣ ቅድም ያየሹን ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረው ከአድባሩ ዛፍ በታች አቆመዋል። ማንን ያቆመው ማንን ያቆመው? ዊንታና ታላቁን ድንጋይ አቆመው። ከዛ በኋላ ቁጥር 27 ላይ ምላል እያሱም ለዝውና አለ፣ የተናገርነው የእግዚአብሔር ቃል ሁሉ ሰምቷል እና ይህ ድንጋይ ይመሰክራላል። ማን ነው የሰማው? ሰምቶ የሚመሰክረው ማን ነው? እ ድንጋዩ ይሰማል? ጆሮ አለው? አይ ማለት እነሆ የተናገረን የእግዚአብሔርን ቃል ሁሉ ሰምቷል እና ይህ ድንጋይ ይመሰክርብናል። ሰምቷል፣ በቃቸው፣ ሰምቷል ያ ድንጋይ ሰምቶ ይመሰክራል አለ። ድንጋዩ እንዴት ነው የሚመሰክረው? ሰምቶ ዘይት ያፈሱበታል፣ መስዋዕት ያቀርቡበታል፣ ምን ያደርጉበታል? ምንምር። እሺ ወደ ማን ነው የሚጸለየው? ሰው ሲጸልይ ወዴት ነው የሚጸለየው? ወደ ድንጋዩ ነው የሚጸለየው? አይደለም ሰው ሲጸልይ አይ ወደ ወደ ሲጸልይአንደኛ ነገር ምዕራፍ ስምንት ቁጥር አርባ ስምንት አውጣላት ወደ ድንጋዩ ነው ሰዎች የሚጸልዩት። እንግዲህ ለድንጋዩ ነው ካልሽኝ እኔ አላውቅም። ለድንጋዩና ወደ ድንጋዩ ልዩነት ካለው እንረዳለን። አንደኛ ነገሥት ምዕራፍ 8 ቁጥር 48፣ አንደኛ ነገሥት ምዕራፍ 8 ቁጥር 48 በማረኳቸው ተከታታይ በማረኳቸው በጠላቶቻቸው ሀገር ሳሉ በልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶችም ወደ ሰጠው ወደዚህ ምድር ወደ መረጥከው ከተማ ወደ ሰራውት ቤት ቢጸልዩ አለ ወደ ማን ቢጸልዩ አለ በስምህ ወደ ሰራውበት ቤት ቤት ውስጥ ምን አለ ቤት ውስጥ ምን አለ ቅድም ያየሽው ታላቁ ድንጋይ አለ ስለዚህ ወደ ማን ነው ወደ ማን ነው የሚጸልዩት ወደ አምላክ ነው የሚጸልዩት ወደ ወደ ቤት ወደ ቤት ወደ ቤት ወደ ሰራውት ቤት አለ ቤቱ ምንድን ነው አለ ድንጋይ ነው ብሏል ቅድም

ቢጸልዩአል ወደ ድንጋዩ ማለት ነው። ቢጸልዩአል ጸሎታቸውና ልመናቸውን በማደሪያ በሰማይ ስማል ወደ ድንጋዩ ቢጸልዩ ወደ ቤቱ ቢጸልዩአል ወደ ድንጋዩ። ልቀጥል። መዝሙረ ዳዊት ምዕራፍ አምስት ቁጥር ሰባት መዝሙረ ዳዊት ምዕራፍ አምስት ቁጥር ሰባት ይታይሻል እዚህ ጋር? እኔ ግን በምዕረት ብዛት ወደ ቤት እገባለሁ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። ወደ ምን እሰግዳለሁ? ወደ መቅደስ። መቅደስ ውስጥ ማን አለ? ታላቁ ድንጋይ የለም? አንድ ልጨምርልሽና በቃ ወደ ሀሳቡን እንጠቅልለው። መዝሙር ምዕራፍ 138 ቁጥር 2 መዝሙር ቁጥር ላይ ታይሻል? በመላእክት ፊት ዘምራለው ወደ ቅዱስ መቅደስም እንላለው፣ አለ። ለምንድን ነው ለመቅደስ የሚሰግደው? ትዕዛዝ ስለሆነ ነው። በቃ ለመቅደስ ለድንጋይ ወደ ስግደት የማን ነው ለማን ነው ስግደት የሚገባው? ለእግዚአብሔር ነው። ለድንጋይ እንዴት ይሰገዳል? ለድንጋይ ትሰግዳላችሁ እንት አያን ሰግድ ይሄው ወደ አለ እኮ እዚህ ጋር ወደ ምን ሰግዳለሁ አለ። ወደ ቅዱስ መቅደስ ሰግዳለሁ አለ። ስለዚህ መልሱ ልንገርሽ፣ ለሌላ ጊዜ ትምህርት እንዲሆንሽ ነው። ወደና ለልዩነት አላቸው። እኛ የምንሰግደው ለአላህ ነው። ግን የምንሰግደው ወደ ካዕባ ነው። ወደ ካዕባ ነው እንጂ ለካዕባ አይደለም። የምንሰግደው ሰግደው አንቺ ስግደት ስትሰግጅ ወደ ምስራቅ ነው? ወደ ምዕራብ ነው? ወደ ሰሜን ነው? ወደ ደቡብ ነው? ሰግጂው እንታና በየትኛው በየትኛው ቦታ? ወደ ደቡብ ነው? ስለዚህ ወደ ወደ ምስራቅ መስገድ ትችላለሽ። አሁን እኮ አንተም ማለት ነው ያልገባህ ነገር ወደ ፈለከው አቅጣጫ ብትሰግድ ለፈጣሪ ስለሆነ ወደ ወደ ምስራቅ መስገድ እችላለሁ እኔ። ለምሳሌ ወደም ወደ ምንም መስገድ እችላለሁ። ወደ ታዘዝክበት ነው የምትሰግደው እኮ። አይ ወደ ፈለኩት መስገድ ትችያለሽ። አሁን ላንቺ ምትሰግጅው ወዴት ነው? ወደ ምስራቅ ነው፣ ወደ ሰሜን ነው፣ ወደ ደቡብ ነው፣ ወዴት ነው ምትሰግጅው? ለምን ነው ጥያቄ የምጠይቀኝ እኔ? አስጠይቀኝ በቃ ጥያቄ መልስልኝ ነው። አይ ይኸውልሽ፣ እኔ አሁን ለምሳሌ ወደ ምስራቅ መስገድ እችላለሁ ወይ ነው ጥያቄ። አዎ በኛ አይዞሽ፣ እሺ ለመሰለሽ ወደ ምስራቅ መስገድ ይቻላል። ግን ለምስራቅ መስገድ ይቻላል? አይቻልም። የሚሰገደው ለፈጣሪ ብቻና ብቻ ነው። ግን ወደ ምስራቅም እንግዲህ በእኛ ደግሞ ወደ ካዕባ ነው የምንሰግደው፣ ለካዕባ አይደለም የምንሰግደው። ወደ ካዕባ እንሰግዳለን፣ ግን ለካዕባ አይደለም የምንሰግደው። ካዕባ ምንድነው? ቂብላ ነው። ፖይንት ኦፍ አዶሬሽን ነው። ዳይሬክሽን ነው። ራሱ አቅጣጫ ነው። ኢምራን መጨመር የምትፈልገው ነገር ካለ ጨምር። አዮ ኡስታዝ ጀዛከላሁ ኸል ደዛ። ሐሳቡን እናጠቃለውና ትቀጥላለች። ያው ኡስታዝ ገልጾላችኋል። መጀመሪያ ማወቅ ያለባቸው ክርስቲያን ወገኖቻችን ካዕባ ማለት ቤት ነው፣ እሺ መስጊድ ነው ማወቅ ያለባቸው። ግን ከሌላው መስጊድ የሚለየው ነገር ምንድን ነው ከተባለ የገነቡት ነቢያት ናቸው። ማን ኢብራሂምና ኢስማኤል። ሲቀጥል ደግሞ ያለው የመጀመሪያው መስጊድ ነው። ካዕባ የመጀመሪያው መስጊድ ነው። ማስረጃ ተመልከቱ። እንደዚህ ይላል ሱረቱል ሐጅ ላይ መላካችን ታሪኩ አስቀምጦልናል፣ እንዴት እንደተገነባ ማለት ነው። ኢብራሂም እና ኢስማኤል፣ አብርሃም እና ኢስማኤል ጌታችን ከኛ ተቀበል አንተ ሰሚው አዋቂ ነህ እያሉ ከቤቱ መሰረቶች ከፍ ባደረጉ ጊዜ አስታውሳለን። ስለዚህ ካዕባን ገነቡ። ካዕባማ ታራም መአዘን ነው እሺ ቤት ነው። ራሳቸው ራሱ ቤት ኖርማል፣ በቃ ራሳቸው ይሄ አጀላሶል ነው ይሄ ነው ማያቻው ካዕባ፣ በቃ ይሄ ቤት ነው፣ የተገነባ ቤት ነው።

ከተፈረቀው ላይ ፈልያዕቡዱ ረብ ሀዘል ቤት አለ። ስለዚህ አለ አምላካችን ምን አለ? ስለዚህ የዚህን ቤት የካዕባን ጌታ ይገዙ። ማንን ይገዙ? የካዕባን ጌታ እንጂ ካዕባን እንገዘ ሙስሊሞች፣ ኢባደተ ለሁ ሀጀል አስወድ ማምለክ አይደለም። በል ለላህ ተዓላ በል አላህ ማለት ማንን ማምለክ? አላህ ማለት ለምን? ያምላካችን ጥሪ ሰማ። አምላካችን ያዘ ነገር ሰምተ ኢባዳውን ፈጸመ። እሱን አመለክ። ይሄን ይመስላል። ኡስታዝ ይቀጥል። ጀዛኩሙላ፣ ኢምራንዬ፣ ለዊንታናዬ የምታሳየልኝ አንድ ነገር አለ። ለከይላህ ራሱ የአጅሩ አስወድ የሚባለው ወይም ደግሞ ጥቁሩ ድንጋይ የሚባለው ኦልሞስት የቤቱ መሰረት የነበረና አሁን ተሰባብሮ ሽርፍራፊ ነው ያለው ይሄ ዕቃው። አሁን ብዙ ሰዎች የሚመስላቸው ነጭ ነገሩ ነው የሚመስላቸው። ነጭ ነገሩ ራሱ ማስቀመጫው ነው እንጂ እሱ አይደለም ራሱ። አንዴ ሲምራን ራስን ትልቅ ላይ አድርገና ልኬ ለዛ ዛ ያለው እንደዚህ ነው። ዊንታና የኤዩ ተሰባብሮ ሁላችሁም ይውት ያጀማ ሁላችሁም ይጠቅማቸዋል። ተሰባብሮ ተሰባብሮ ያለ ጭርፍራፊ ድንጋይ ነው ይላችሁ ይታያቸው። ውስጡ ያለው ይሄ ነው እንግዲህ የሚታየው ከውጭ ስለሚታይ ነው እንጂ ውስጡ ያለው ይሄ ነው፣ ያጀማ ይታያችኋል። የተሰባበረ ድንጋይ ነው ይሄ አሁን ይሄ ይሄ አሁን እስቲ ደግሞ አሳያችሁ። ይሄው ይታያችኋል። የተሰባበረ ድንጋይ ይሄ እቃው ነው። ይሄ የሚታያችሁ ነጭ ነገሩ እቃው ነው። ውስጥ ውስጥ ነው ያለው ይሄ ራሱ ማለት በማለስለሻ እንትን ተብሏል። ግን ውስጥ ውስጥ ያለው ይሄ ነው። ናት እንግዲህ፣ ትንሽ አይታያችሁም? አይታየኝ። ኧረ ጃቢሮ አትጥፋብን፣ ተቸገረን እኮ ለሶስተኛ ጊዜ ነው። እኔ ጃቢር ጃቢር፣ እንግዲህ ሊዘረግፈን ነው ጃቢር። እስከዚያው ቀጥሎ በሀሳብ ደረጃ ምን እንቀጥላለን? ለዊንታና ልናሳያት ነበር። ጃቢርን ደውሉለት፣ እናንተን በሉት ሊዘረግፈን ነው። አዩ እና የተሰባበረ ነገር ነው። እንደዛማ ቢሆን እኮ የውላ ህዝብ ይሰልማል መሰለሽ እንዴ። ፈጣሪ የፈጠረውን በሰማይና በምድር በመካከላቸው ያለውን የፈጠረው የዓለማቱን ጌታ ከሆነ የማይመለከው በኢስላም እንዴት ነው ሰው ከክርስትና እየጎረፈ ያው ሁላ የሚመጣው ከአይሁድ እየጎረፈ የሚመጣው እንዴት ነው? አይሁድ አይኖች ለምንድን ነው ሙስሊሞች የሚያመልኩት አንድ አምላክ ነው ብሎ የሚያምኑት ጥንት የነበረውን የአብርሃምን አምላክ ነው የሚያመልኩት። ለምንድን ነው የሚሉት እነሱ አንድ በእምነታቸው ውስጥ ሌላ አምላክ ነው ባዕድ አምላክ ነው ብሎ አይደለም የሚሉት። እንደዛ ብሎ አይምተን ይላችሁ። ለምንድን ነው የስላሴ አማንያን ወይም ክርስቲያኖች እንደዛ የሚሉን? ከነሱ እምነት ጋር ኢሁዲያኖች ጋር በኋላ የመጣ ትምህርት ነው ስላሴ ትምህርት ማለት ነው። ይሄ በሶስት አካላት የሚመለክ አንድ አምላክ አለ ብለዋል። ስሪ ትራዩን ጋድ የሚባል ነገር አለ። አንድም ሶስትም ይሆን እንዛ አዱ ሰለስቱ ወንዝ ሰለስቱ አዱ ይሴ ለሱባካላት ወይቷዱ በመለኮት የሚባል እንዲህ አይነት ነገር ትምህርት ስላለ እኛ ግን በኢስላም አስተምሮት አምላካችን አላህ በማንነትም በምንነትም አንድ ነው ብለን ነው እናምነው። ስለዚህ ያንን አንድ ብለን ስለምናምለክ ከአይሁዶች ጋር ከአይሁዳያኖች ጋር ይመሳሰላልና የምታመልኩት አምላክ ሌላ አምላክ ነው ይላሉ ክርስቲያኖች። ለምን ሲሏቸው ከነሱ አምላክ ጋር ስለማይመሳሰል። እሺ አይሁዶች ሲሏቸው አይሁዶች ከኛ ጋር ነው ይላሉ። አይሁዶች አንድም ሶስትም ብለው ይላሉ አይሉም። የትኛውም አይሁድ እንደዛ ብሎ አያምንም። አንድ አምላክ አለ ነው አንድ ፐርሰንት ነው ብሎ ነው የሚያምኑት። ሶስት ፐርሰንት የሚባል ነገር በስላሴ አያምኑም አይሁዶች። እሺ አውጣላቸው አውጣላቸው፣ አሳያቸው። አሁን ይታያል ሐበይቢ፣ ይታያቸዋል። ያ ጀማዓ ይታያል። ማሻአላህ ቀጥሎ ይታያል። ይሄ ነው እንግዲህ ተሰባብሮ ያለ ድንጋይ ነው። ይሄ ነው እንግዲህ፣ ይሄ እንግዲህ አንድ አንድ ወጥ እንኳን አይደለም፣ ግን ይሄ እቃው ነው። ይታያቸዋል። ነጩ እቃው ነው። ነጩ እቃው ነው። ውስጡ ያለው ደግሞ ምንድነው? እዛ ጋር ውስጥ ነው ያለው። እሱ አው ውስጥ ደግሞ ያለበትን አሳያቸው። ይሄ እቃው፣ ይሄ ይሄ ነው፣ ይሄ ነው ድንጋዮቹ ተሰባብሮ ተሰባብሮ ቁጭ ያሉ ናቸው እንደዚህ። ይሄ እንዴት ይመለካል ስታስቡት ማለት ነው። ይሄንን ይሄንን ይሄንን የሚያመልክ ሰው ለኔ ትዝ ብሎኝ አያውቅም። ራሱ አላዩ እንሻላ ኢንሻአላ ያምልኮ ክፍል አይደለም ነው ጥያቄው። ያምልኮ ክፍል ነው ወይ መሳም? ያምልኮ ክፍል ማን ያደረገው? እንደዛ ከሆነ እኮ ውዳችሁ ነው የሚፈላው። ፈጣሪ እንዴት ይሳማል? ራሱ መሳም ያምልኮ ሀቅ ነው ወይ እና እናመሰግናለን። መስላም እና መሰግናለን ጨርሰ ለመጨመርክ ኡስታዝ መርዋን። ራሱ መርዋን ይባል ግለሰብ በእንት መጥቶ ታል ነበር እንዴ፣ ካስታወስክ ራሱ ይሄ ምንድነው፣ በመድፍ እኮ መጥቶ ነበር በድሮ ጊዜ አይደል፣ ጋር ጦርነት እና ሻምላክ በመድፍ በመድፍ ይመታል እንዴ፣ ክርስቲያን ወገስ ሲቀጥለው ቤት ራሱ ይገነባ። ካዕባ እኮ ብዙ ጊዜ ተገንብቷል። ኢብራሂም ገነባ፣ ነብያችን ጊዜ ተገንብቶ ነበር ድጋሚ። እየፈረሰ እየተገነባ ምላክ ሊባ የሚ ቢላል ራሱ ላይው ላይ ካዕባና ጥቁሩ ድንጋይ ያምታታሉ ሰዎች። አሁን የካዕባ የሚባለው ነገር ልክ እንትን ይመስላቸዋል። እሱን አሳያቸው። ስለ ካዕባ አራት ማዕዘን ያለው ያለ ቤት ነው። ውስጡን ከፈለጋችሁ ልናሳያችሁ እንችላለን። ምንም ነገር የለው። ምንም ስዕል የለውም፣ ምስል የለውም፣ ምንም ነገር የለውም። በቃ ያለ ቤት ነው። አምልኮ የሚፈጸምበት ቤት ነው። በቃ ልክ ሌላ መስጊድ ጋር ስትሄዱ ያለው ነገር ነው። ሰው ገብቶ የሚሰግድበት ነው። ሌላ ነገር የተለየ ነገር የለም። ይሄ ታይሻል። ይሄው ምንም ነገር የለውም። ይሄ ካዕባ የሚባለው ይሄ ነው እንግዲህ አራት ማዕዘኑ ማለት ነው። ካዕባ ማለት ራሱ ኪዩ ማለት ነው ራሱ ትርጉሙ፣ ባለ ሶስት ቅጥ ማለት ነው። ዊዝ ሌንግዝ እንደ ሀይት ማለት ነው ትርጉሙ፣ ርዝመት ስፋትና ለከተ። ይሄ ታይሻል ምንም ነው። ይሄ ጨርቅ ነው ይኛው የተሸፈነው አይደል? ጨርቅ ነው አይደል? ሀጅ ያደረጋችሁ ሰዎች ጨርቅ ነው የተቆረ ሲከፈት ይሁን የተገነባው የሀጅ ጊዜ ራሱ ነጭ ይለብሳል እኮ አደለ የሀጅ ጊዜ ነጭ ልብሱ። በቃ አለቀ። ድንጋይ ነው እንደዚህ ማለት ነው። ግን ያው ልዩ የሚያደርጋቸው ያጀማማቅ ያለባቸው አንደኛ የመጀመሪያው መስጊድ ነው የመጀመ አወሉ በኢቲም ውጡ ያልናስ ለመጀመሪያ ጊዜ የተገነባው የአምልኮ ቦታ ነው አንደኛ። ሁለተኛ ደግሞ ነቢያት ነው የገነቡት። ይሄን ያዙልን። ቀጥሎ ኡስታዝ፣ የአላህ ቤት ነው። እያንዳንዱ መስጊድ የአላህ ቤት ነው። በእኛ በስላም አምልኮ የሚፈጸምበት ማለት ነው የአላህ ቤት ነው ባዮሽ መስገድ ብትጂም ካቴድራል ጋር ያለው መስጊድ ጋ ብጂም አኗር መስጊድን ብጂም ሁሉም ያለ ቤት ነው። ለኛ አምልኮ ሲጀመር መስጊድ ማለት ራሱ መስድ የሚለው አብኛ ቃ መስገጃ ማለትነው ትጉሙ ድ ማለ ስግደት ማለት ነው ትርጉሙ መስገጃ ማለት ነው። ሌላ ነገር የለውምይ ስለ ታቦት የነበረውን ሌላ ቀናስ ላልፎ አትላስ ነው የሚወስ ነው ጃቢር አይ ቲንክ ፈቃደኛ የሚሆነው ሰአቱ ገና እኮ ነው። ኡስታዝ መቀጠል ትችላላችሁ። ፈቃደኛ ሪፖርት እየተደረገ ነው። ኮፒ ሊንክ አድርጉ፣ ጀማው ኮፒ ሊንክ አድርጉ በደምብ እኔ ያጠቁርብኛል አንዳንዴ። ለዛ ነው ፖዝ የሚሆኑ እንጂ እኔ ያለው